ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጥሩ ጊዜያትን እያሳለፋችሁ ነው ብዬ ተስፋ አደርጋለሁ። ባለፈው እንደነገርኳችሁ እንግዲህ አዲስ ፕሌሊስት አዘጋጅተን ወደ ገደለው የሚል ፕሌሊስት አዘጋጅተን እንግዲህ አጫጭር የሆኑ የጤና መረጃዎችን ለማቅረብ አቅጄ ነበር። በዛም እቅድ ምክንያት እንግዲህ ዛሬ አዲስ መረጃ በአጭር መልኩ የማቀርብላችሁ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ቆይታችን እንግዲህ ዘጠኝ ለ ለሳንባ ምች የሚያጋልጡ ምክንያቶችን እንመለከታለን። እያንዳንዱ ለሳንባ ምች ያጋልጣልና በስትክክል ይከታተሉኝ። በአንደኛ ደረጃነት ያስቀመጥነው እንግዲህ እድሜ ነው። እድሜያቸው ብዙ ጊዜ ጨቅላ ሕፃናትና እነዚህ ትናንሽ የሆኑ ልጆች እንደገናም ደግሞ አረጋውያን እድሜያቸው ከስልሳ አምስት ዓመት በላይ የሆኑ ሰዎች ለትንፋሽ በሽታዎች ለምሳሌ ለሳንባ ምች በሽታዎች የመጋለጥ እድላቸው በጣም ከፍተኛ ነው። እነዚህ ጨቅላ ሕፃናትና አረጋውያን እድሜያቸው የገፉ ሰዎች በሽታ የመከላከል አቅማቸው በጣም የተዳከመ ስለሆነ ስፔሻሊ አረጋውያን ላይ እየተዳከመ ይመጣል። እንደገናም ደግሞ ጨቅላ ሕፃናት ላይ ደግሞ በስትክክል ያልተገነባ ስለሆነ ለሳንባ ምች የመጋለጥ እድላቸው በጣም ከፍተኛ ነው። ቶሎ ቶሎ በጉንፋን መልክ የሚመስል በሽታ ይመላለስባቸዋል ህጻናት ላይ እንደሚታወቀው። ስለዚህ የሳንባ ምች የመጋለጥ እድላቸውን በጣም እንደዚሁ ከፍተኛ ነው ማለት ነው። ስለዚህ በአንደኛ ደረጃነት ለሳንባ ምች የሚያጋልጥ ምክንያት ዕድሜ ነው ማለት ነው። በሁለተኛ ደረጃ ደግሞ የበሽታ መከላከያ አቅማቸው የተጎዳ ሰዎች እና የበሽታ የመከላከል አቅም የሌላቸው ሰዎች ተጠቃሽ ናቸው። እነሱም እንግዲህ እነዚህ በኤች አይቪ ኤድስ የተያዙ ሰዎች፣ በካንሰር ወይም በካንሰር በሽታ የተያዙ ሰዎች ወይም በካንሰር ላይ እንግዲህ ለካንሰር ተብሎ የሚሰጠው ትሪትመንት ወይም እነዚህ ኬሞቴራፒዎች የበሽታ የመከላከል አቅማችንን ወይም ኢሚኒቲያችንን ስለሚያዳክሙ ለሳምባምቼ መጋለጥ እድላችንን ከፍተኛ ያደርጉታል። ሌላ ደግሞ የኦርጋን ንቅለት ተከላ የሚያደርጉ ሰዎች እነዚህ ኮርቲኮስቴሮይድ ወይም እነዚህ ንቅለት ተከላው እንትን እንዳይል ግራፍት ፌል እንዳያደርግ በሚል እንግዲህ የሚሰጡ ስቴሮይዶች አሉ። እነዚህ ስቴሮይዶች ደግሞ የበሽታ የመከላከል አቅማችንን ወይም የኢሚዩን ሪስፖንሳችንን ይቀንሳሉ ማለት ነው። በዚህም የተነሳ ለሳምባምቼ የመጋለጥ እድላችንን በጣም ከፍተኛ ያደርጉታል። ሌላኛው ደግሞ እነዚህ ለረ ረጅም ጊዜ እነዚህ ኮርቲኮ ስቴሮይዶችን የሚጠቀሙ ሰዎች እስፔሻሊ የአስም በሽታ ኖሮባቸው ለአስም በሽታ ሲባል እነዚህ የኢንሄልድ ኮርቲኮስቴሮይድ ወይም ኢንሄልድ ስቴሮይዶች ወይም እነዚህ በኪኒን መልክ የሚሰጡ ስቴሮይዶች አሉ። እነሱን የሚጠቀሙ ከሆነ ለሳንባ ምች የመጋለጥ ዕድላችሁ በጣም ከፍተኛ ይሆናል ማለት ነው። ሌላኛው ደግሞ በሶስተኛ ደረጃ የምናየው ስር የሰደዱ በሽታዎች ናቸው። ቅድም እንዳልነው ልክ እንደ አስምና ሲኦፒዲ የሚባሉ የትንፋሽ መተላለፊያ ቱቦዎች መጥበብ ምክንያት የሚከሰቱ በሽታዎች ናቸው። እነዚህ በሽታዎች እንግዲህ በሚጠቡበት ጊዜ ለእነሱ መድኃኒት በመባል የሚሰጡ እነዚህ ስቴሮይዶች አሉ። በኪኒን መልክ በእንክብል ወይም ኪኒን መልክ የሚሰጣለ ወይም ደግሞ በኢንሄልድ የሚሰጣለ ማለት ነው። እነዚህ ለብዙ ጊዜ የሚጠቀሙ ከሆነ ለ ሳምባ ምች የመጋለጥ እድል በጣም ከፍተኛ ይሆናል ማለት ነው። ሌላኛው ደግሞ እነዚህ የስኳር በሽታዎች ናቸው። የስኳር በሽታ እንደሚታወቀው የሰውነት የበሽታ የመከላከል አቅማችንን የሚያዳክም የበሽታ አይነት ነው እና በዚህም የተነሳ ለሳምባ ምች የመጋለጥ እድላችንን በጣም ከፍተኛ ያደርጋል ማለት ነው። እንደገናም ደግሞ ስር የሰደዱ እነዚህ የኩላሊት በሽታ ያለባቸው ሰዎች፣ እንደገናም ደግሞ የጉበት ወይም እንደዚህ ከፍተኛ ስር የሰደደው የሲሮስ በሽታ ያለባቸው ሰዎች እንደዚሁ ለሳምባ ምች የተጋለጠ ሁኔታን ያጋጥማቸዋል ማለት ነው። ሌላኛው በአራተኛ ደረጃ የምናየው እንግዲህ የነርቭ በሽታ ያለባቸው ሰዎች ለምሳሌ ስትሮክ፣ ወይም በጭንቅላት ላይ የደም መርጋት ወይም የደም መፍሰስ በሽታ ያለባቸው ሰዎች እንዲሁ ለሳንባ ምች የመጋለጥ እድላቸው በጣም ከፍተኛ ይሆናል። ለምንድን ነው የሚሆነው ብለን ስናይ እንግዲህ እነዚህ ስትሮክ ያለባቸው ሰዎች በስትክክል አንዳንዴ ምግብ እንትናቸውን ይሄ ጋግ ሪፍሌክስ የምንለው አለ ማለት ነው። ስለዚህ ትን ሲላቸው ወደ ውጭ አስለው ማውጣት ሊያቀታቸው ይችላል። ስለዚህ ከጂይ ኮንትሪክታቸው ወይም ከአፍ ምራቃቸውን ወደ እንትን ሊገባ ይችላል ማለት ነው፣ ወደ ሳንባቸው ሊገባ ይችላል። በዚህም የተነሳ እንግዲህ አስፓይሬሽን ኒሞኒያ ሊከሰት ይችላል ማለት ነው። ስለዚህ የአስፓይሬሽን ኒሞኒያ የምንለው እንግዲህ የ ሳምባ ምች አይነት ነው የሚከሰተው በአፍ እንደገናም ደግሞ ከጨጓራ ከአንጀት ያሉ እነዚህ እንትኖች ትናንሽ የድሮፕሌቶች እንግዲህ ወደ ሳምባ በሚገቡበት ጊዜና የሳንባ የሳምባ ምች በሚከሰትበት ጊዜ የሚከሰት የሳምባ ምች አይነት ነው ማለት ነው። ስለዚህ ስትሮክ ያለባቸው ሰዎች እነዚህ የነርቭ በሽታ ያለባቸው ሰዎች በስትክክል እራሳቸውን ወይም ኤርዌያቸውን ፕሮቴክት ማድረግ የማይችሉ ሰዎች ለምሳሌ እኛ አሁን ልክ ትንፍ ይላችሁ ታስላላችሁ ይህን ማሳል የማይችሉ ሰዎች እነዚህ ስትሮክ ፔሽንቶች ማለት ነው ለሳንባ ምች የተጋለጡ ናቸው ማለት ነው። ሌላኛው ደግሞ የተመጣጠነ ምግብ የማይወስዱ ሰዎች ልክ የተመጣጠነ ምግብ ስንል እንግዲህ እነዚህ በቫይታሚን ዲ፣ በቫይታሚን ኤ እና በዚንክ የበለጸጉ ምግቦችን የማይወስዱ ከሆነ እነዚህ ብዙ ጊዜ ለሳንባ ምች የመጋለጥ እድላቸውን በጣም ከፍተኛ ያደርጋል ማለት ነው። የቫይታሚን ዲ እጥረት ለምሳሌ ቫይታሚን ዲ የኢሚዮን ሲስተማችንን ወይም የበሽታ የመከላከል አቅማችንን የሚያጠናክር የቫይታሚን አይነት ነው። እሱ ሲያንስ እንግዲህ ስትሬስ የኢሚዩን ሲስተማችን ወይም በሽታ የመከላከል አቅማችን የተዳከም ይሆናል ማለት ነው። ሌላኛው እነዚህ ቫይታሚን ኤዎች ናቸው። ቫይታሚን ኤዎች እንግዲህ በሳንባዎቻችን ውስጥ ወይም እነዚህ በአየር መተላለፊያ ቧንቧዎች ውስጥ ወይም ቱቦዎች ውስጥ ያሉት ህዋሶች ራሳቸውን እንዲቀይሩ እና ራሳቸውን እንዲያድሱ የሚያደርጉ የቫይታሚን አይነቶች ናቸው። እነዚህ ቫይታሚን ኤ የምንላቸው በእነሱ ጥረት ምክንያት እንግዲህ ራሳቸውን አያድሱም። በዚህ የተነሳ ለ እነዚህ ባክቴሪያዎች ወይም ፈንገሶች ወይም ቫይረሶች በሚመጡበት ጊዜ በቀላሉ ሰውነቶቻችን ራሳቸውን ሳንባዎቻችን ራሳቸውን ፕሮቴክት ማድረግ አይችሉም፣ እየተዳከሙ ይሆናሉ። በዚህም የተነሳ ለሳንባ ምች የመጋለጥ እድላቸውን በጣም ከፍተኛ ያደርጋል። ዚንክም እንደዚህ በዚንክ እጥረት ደግሞ ያለባቸው ሰዎች በአብዛኛው ጊዜ ለሳንባ ምች የተጋለጡ ናቸው። እንደገናም ደግሞ ለእነዚህ በተለይ ተቅማጥ ላለባቸው ሰዎች በጣም የሚያስፈልግ መድኃኒት አይነት ነው ማለት ነው። ዚንክ የምንለው ሰፕሊመንቱ ማለት ነው። ስለዚህ ዚንክ በጣም ጠቃሚ የሆነ ማዕድን ነው ማለት ነው። ስለዚህ እነዚህን የተመጣጠነ ምግቦች እጥረት ያለባቸው ሰዎች ለሳምባምች የመጋለጥ ዕድላቸው በጣም ከፍተኛ ነው ማለት ነው። እና ሌላው ደግሞ በስድስተኛ ደረጃ የምናየው ማጨስ ነው። ማጨስ ሲጋራ የሚያጨሱ ሰዎች በአብዛኛው ጊዜ ለሳምባምች የመጋለጥ ዕድላቸው በጣም ከፍተኛ ነው። ይህም የሚሆንበት ምክንያት ሲሊያ የምንላቸው እነዚህ የጸጉር መሰል እንትኖች አሉ። ጸጉር መሰል የሆኑ የእንትናችን የሪስፓራት ትራክታችን ወይም የመተንፈሻ አካል ቱቦቻችን ውስጥ የሚገኙ እንትኖች ናቸው ማለት ነው ክፍሎች ናቸው። እነዚህ ክፍሎች እንግዲህ በንትን በሚሉበት ጊዜ በሚጎዱበት ጊዜ አክቲቪቲያቸው ይቀንሳል ወይም በስትክክል ቆሻሻን ወይም ከውጭ የሚመጣ ቆሻሻን ወደ ውጭ ማስወጣት አይችሉም ማለት ነው። በዚህም የተነሳ ለሳንባ ምች የመጋለጥ እድላችንን በጣም ከፍተኛ ያደርጋል። በዛም ደግሞ በተጨማሪ ደግሞ ለሳንባ ካንሰር የመጋለጥ እድላችንን በጣም ይጨምራል። ማጨስ ከሳንባ ካንሰር ባለፈ ደግሞ ለተለያዩ ሰውነቶች ካንሰሮች እንደገና ለአፍ ድድ እንደገለ ከንፈር ለተለያዩ በካንሰሮች የመጋለጥ እድላችን በጣም ይጨምራል ማለት ነው። ስለዚህ ማጨስ ማቆም አለብን። ሌላኛው ደግሞ አልኮል መጠጣት ናቸው። እነዚህ አልኮል የሚጠጡ ሰዎች በአብዛኛው ጊዜ አንደኛ በትክክል ራሳቸውን መቆጣጠር አይችሉም። እንደገናም ደግሞ እነዚህ አስፓይሬት ሊያደርጉ ይችላሉ። ያው ከእንትናቸው የሚጠጡት ማለት ነው፣ ከአፋቸው ወይም ከዚህ ከጨጓራቸው አንዳንድ ትሮፕሌቶች ወደ ሳምባዎቻቸው ሊገቡ ይችላሉ ማለት ነው። ሊያስታወቁ ይችላሉ በሚያስታወቁበት ጊዜ ትንሊላቸው ይችላሉ፣ ከዛ ደግሞ ወደ ሳንባቸው ሊገባ ይችላል ማለት ነው። በዚህም የተነሳ አልኮል የሚጠጡ ሰዎች ለአስፓይሬሽን ኒሞኒያ የመጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ስለዚህ አልኮልን መጠጣት ማቆም አለብን ወይም ደግሞ አልኮል የሚጠጡ ከሆነ በጣም በትንሽ መጠን ቢጠጡ ይመከራል ማለት ነው። ሌላኛው ደግሞ ሆስፒታል ውስጥ በብዛት የተኙ ሰዎች ለምሳሌ በተለይ ደግሞ ከአርባ ስምንት ሰዓታት በላይ ሆስፒታል ውስጥ የሚተኙ ሰዎች ለዚሁ ለሳንባ ምች የሚጋለጥ እድላቸው በጣም ከፍተኛ ለ ይህ ሳንባ ምች ደግሞ በጣም ከፍተኛ መጥፎ የሆነ የሳንባ ምች አይነት ነው። ያም ማለት እንግዲህ ሆስፒታል ውስጥ የሚገኙ ፓቶጅኖች አሉ ወይም እነዚህ ባክቴሪያዎች አሉ በጣም ለአንዳንድ መድኃኒት ሳይቶች እንትን የማይሰጡ መልስ የማይሰጡ ያ ማለት እንግዲህ ሪስፖንድ የማያደርጉ ማለት ነው። ስለዚህ በአንዳንድ መድኃኒቶች የማይ ዳንበት የሳንባ ምች አይነት በሽታን ሊያስከትል ይችላል ማለት ነው። ስለዚህ ሆስፒታል ውስጥ ብዙ መቆየት አያስፈልግም። ከቆይም ደግሞ ራሳችሁን በጣም ፕሮቴክት ማድረግ አለባችሁ። እጆቻቸውን በጊዜ መታጠብ፣ እንደገና ደግሞ ማስክ ማድረግ ያስፈልጋል ማለት ነው። ሌላ ደግሞ የመኖሪያ ሁኔታዎች ናቸው። እነዚህ የመኖሪያ ሁኔታዎች ስንል ለምሳሌ አንድ ላይ ከብዙ ሰዎች ጋር አንድ ላይ ቁጭ ብለው የሚኖሩ ከሆነ በአንድነት የሚኖሩ ከሆነ ከአንደኛው ሰው ወደ አንደኛው ሰው የመተላለፍ እድላቸው በጣም ከፍተኛ ነው። የሳንባ ምች እንግዲህ በድሮፕሌቶች በኤር ድሮፕሌቶች ናቸው የሚተላለፈው። ያ ማለት እንግዲህ አንድ ሰው ሲያስል እርሶ የሚተነፍሱት ከሆነ ወደ እርሶ የመተላለፍ እድሉ በጣም ከፍተኛ ይሆናል ማለት ነው። ስለዚህ በጣም አስጊ ነው ማለት ነው። ስለዚህ በብዛት አንድ ክፍል ውስጥ በብዙ ሆነ የሚኖሩ ሰዎች ለምሳሌ እንደ ካምፕ ውስጥ፣ እስር ቤቶች ውስጥ እና ትምህርት ቤቶች ውስጥ እነዚህ በአንድ ሩም ውስጥ ብዙ ጊዜ የሚያሳልፉ ሰዎች ከአንድ ሰው ወደ አንድ ሰው የመያዝ እድላቸው በጣም ከፍተኛ ይሆናል ማለት ነው። ስለዚህ እኚ ዘጠኝ ምክንያቱ ች ለሳንባ ምች የመጋለጥ እድላችንን በጣም ከፍተኛ የሚያደርጉ የሁኔታዎች ናቸው ማለት ነው። ስለዚህ እነዚህን ለመከላከል ደግሞ ሌላ ቪዲዮ እሰራላችኋለሁ በቅርብ ቀን። እንግዲህ አብራችሁን ስለተከታተላችሁኝ እያመሰገንኩ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሰንብቱ።